ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ነው። ኡስታዝ አቡበከር ክርስቶስ እበዩ ብሎ የጻፈውን ይሄንን መጽሐፍ ክርስቶስን የደፈረው ወይስ እኛን የደፈረው? የመጀመሪያው ተከሳሽ ኡስታዝ አቡበከር ነው፣ ሁለተኛው ተከሳሽ አህመድን ጀበል ነው። ተከሳሾቹ ተለይተው ይውጡልን። ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለምንድን ነው ስለ ክርስቶስ ትንታኔ የሚሰጠው ምን አገባው? እፎይን እንነካለን ስንል ሚሊዮን እፎዮችን መንካት እንደሚመጣ እንድታስቡበት ነው። ክርስቶስ ፍቅር ማን ይለየን ስደት። በስመ አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሚን። ሰላም ሰላም፣ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች፣ እንደምቆያችሁ በዛሬው ቪዲዮችን ሰሞኑን በጣም በጣም አደገኛ ሁኔታ ላይ ነው እና ያለ ነው እፎይ የሁላችንም ጉዳይ ነው እንጂ የእፎይ ጉዳይ ብቻ አይደለም። እፎይ ይታረድ፣ እፎይ ይገደል፣ እፎይ እንደዚህ ይሁን የምትሉ ሙስሊሞች ከድርጊታችሁም ሆነ ከሀሳባችሁ ልትቆጠቡበት ይገባል። ምክንያቱም እናንተ ስትሳደቡ፣ እናንተ የፈለጋችሁትን ነገር ስትሉ ማንም ያልተናገራችሁ፣ እፎይ ግን በማስረጃ በማስረጃ በመረጃ አድርገው በስነስርዓት ሲነግራችሁ ልገሉት ትፈልጋላችሁ ማለት ነው። እናንተ ስትሳደቡ የት ነበራችሁ? እውነት ከኡስታዝ አቡበከር የማልጠብቀውን ነገር ነው የሰማሁት። እኚህ ልጆች ሲሳደቡ የት ነበሩ እንዴ? እየወጡ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና፣ ኢየሱስ ክርስቶስን ሲሳደቡ የት ነበሩ? ነብዩን አይደለም የደፈረው፤ ነብዩ የማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነቢይና ኡስታዝ አቡበከር ክርስቶስ እበዩ ብሎ የጻፈውን ይሄንን መጽሐፍ ክርስቶስን ነው የደፈረው ወይስ እኛን ነው የደፈረው? ንገሩን አሁን የሃይማኖት ተቋማት ጉባኤ ንገሩን። አሁን መልሱ። ልጁ ወንጀል ከሠራ የሰሩት ወንጀሎች ኡስታዞቹም ጭምር ናቸው። የመጀመሪያው ተከሳሽ ኡስታዝ አቡበከር ነው። ሁለተኛው ተከሳሽ አህመድን ጀበል ነው። ተከሳሾቹ ተለይተው ይውጡልን። ስለ መሐመድና ስለ ነቢዩ የሚመለከተው ሰውዬ ስለምንድን ነው ስለ ክርስቶስ ትንታኔ የሚሰጠው? ምን አገባው? እሱ እንደማያመልከው እንደማያምነው የምናውቀው ሰውዬ ትንታኔ ይሰጥ። ይሄ ጉዳይ የሃይማኖት ተቋማት ጉባኤ አይመለከተውም? አያውቀውም ነበር? እነዚህ ሁሉ መጽሐፍ ውስጥ አተመው አያውቅም ነበር? ዛሬ እፎይ ሲነሳ ለእፎይ መግለጫ ስታወጡ እናንተም አብራችሁ አቤት ስትሉ አያታቁትም ነበር? አምላክ ስጋ ለብሷልን እውነት ነውን ብሎ ሲጽፍስ አያገባ አታቁትም ነበር? እናንተ አይመለከታችሁም ነበር ወይ? የኢየሱስ አስተምሮ ምን ነበር? የሚስጥረ ሥላሴና ሚስጥሩ የሚል መጽሐፍ ሲጽፍ እሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ ኮሌጅ ነው የሥላሴ ዩኒቨርሲቲ ተማሪና ኦርቶዶክስ ተከታይ ወይ ደግሞ ፕሮቴስታንት ተከታይ ነበር? ይሄ ሰውዬ የጻፈው ግን ሙስሊሙ ነው። እነማን እነማን? ላሳያችሁ መሰላችሁ? ላውጣላችሁ። ይሄን መጽሐፍ ተመልከቱት። ከመካ እስከ ቫቲካን የሚለው በአሰንታጅ የተጻፈው በገጀራ የተሳለው መጽሐፍ ክርስትናና ኦርቶዶክስን ወይ ደግሞ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያጠለሽ ጽሁፍ ነው። ክርስቶስ በኢስላም የሚል መጽሐፍ የተጻፈ መጽሐፍ አለ። መጽሐፍ ቅዱስን ማን በረዘው የሚለውን በአያልነህ መሐመድ በአያልነ መሐመድ የተረጎመ መጽሐፍ ነው። ክርስቶስን የሚያጠለሽ ጽሁፍ ያለው ኢየሱስ የእስላም ነቢይ ነው የሚል ዝግጅቱ በመሐመድ ኢፍጣር ትርጉሙ በኢድሪስ መሐመድ የተረገመ በነጃሺ መተመም የተጻፈው መጽሐፍም ክርስቶስን የሚያጠለሽ መጽሐፍ ነው። ክርስቶስ ማን ነው? 33 ወሳኝ ጥያቄዎች ክርስቶስን እበዩ የሚል ደግሞ በኦሮምኛም የተጻፈ መጽሐፍ በኡስታዝ አቡበከር በአህመድ ድንጀበል 33 ጥያቄዎች የክርስቶስ ውስጥ በውስጥ ምን እንዳካተተ ላሳያችሁ። የክርስቶስ ማነው መጽሐፎች ኢየሱስ ማንነት ጉዳይን የሚተነትነው አህመድ እንጀበል ነው። ቄስ እንትን አላልኳችሁ፣ ፓስተር እንትን አላልኳችሁ። ግን ከእናንተ መግለጫ በላይ ይቺ ልጅ ትበልጣለች። በውስጥ እየተንጫጫችሁ ነው። ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋሉ። ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት ስድስትና ሰባት ወራት እኔ ከስሩኝ ይሰማችሁ ነበረ በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት ስድስት ሰባት ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝብ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች አሉ የሚከታተላችሁ፣ የተለያየ አይ፣ እቺ አንዲት ሙስሊም እህታችን አንዲት ሙስሊም እህታችን የሃይማኖት ተቋማት ጉባኤን ትበልጣለች። ከሃይማኖት ተቋማት ጉባኤ መግለጫ ትበልጣለች። እቺ አንዲት እህታችን፣ እቺ አንዲት ሙስሊም እህታችን ለምን እዚህ ደረጃ እንደተደረሰ በትክክል ተንትና ትናገራለች። እንዴት አንድ የሃይማኖት ተቋማት ጉባኤ እፎይ ወንጀለኛ ነው ብሎ ለመፍረድ ለምን ቸኮለ? ኡስታዝ አቡበከርን ለማስደሰት ነው ወይስ የትኛውን የፖለቲካ ሊቅ ለማስደሰት ነው? ያው እንግዲህ እንደተመለከትነው ነው። ኡስታዝ አቡበከር ከእርሱ የማይጠበቅ ንግግር ከዚህ በፊት ሲሳደቡ የነበሩ ልጆች አሉ። ሲዘልፉ የነበሩ በጣም በጣም የሚያስጠላ ነገር ሲናገሩ የነበሩ ልጆች አሉ። እነዛ ልጆች ከንግግራቸው እንዲቆጠቡ የዚያን ሰዓት ያልተናገሩት ሰውዬ ዛሬ ኬት መጡ? ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅጀት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ አስራ አንድ ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይነገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዳብሎስን ስገልጸው ውሸታም የውሸት አባት ይሏል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዳብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ ስምንት ምዕራፍ 10 ቅርታ፣ ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍ ላይ በህግ መጽሐፍ ላይ ያልተነገረውን በህግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደ ዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አባታር ሳይሆን አቤሜለክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። እፎይ ሲናገር እውነቱን ስድብ፣ እናንተ ስታወሩ ግን ጽድቅ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

በንግግራቸው ላይ እንደሰማቸዋቸው አድርገን አናውቅም ነው ያሉት። ይህ መሐመድ ኢሳ የተባለ በአፉ የሚጸዳዳ ግለሰብ ላለፉት ዓመታት ምን እያለ ሲያስተምር ሲሰብክ እንደነበረ ስሙት። ይህ ለታሪክ ይቀመጥ። ኦርቶዶክስ ሼር አድርግ። ቤተ ክርስቲያን ይሰራልን። እንዲህ አይነት ቤተ ክርስቲያን የኦርቶዶክስ ተዋህዶ እየተባለ ታቦት እየገባ የሚቀመጥበት ሁሉ ለመተትና ለድግምት ለጥንቆላ ነው ማለት ነው። ሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ። እንደ እየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። እባካችሁ አትቀልዱ። ህፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም ሰዎች ስም አወጡለት ለማለፈት ከኋላ የመጣ አይሆንም። ከዚህ በላይ ድፍረት አለ። ከዚህ በላይ ንቀት አለ። ከዚህ በላይ ጸብን መዝራት አለ። ከዚህ በላይ ግጭትን መጥመቅ አለ ወይ? ይሄንን እንዴት ነው የሚመለከቱት? ይሄንን እንዴት ነው የሚያዩትኝ? እፎይን እነካለን ስንል ሚሊዮን እፎዮችን መንካት እንደሚመጣ እንድታስቡበት ነው። መነጋገር ካስፈለገ በግልጥ ሜዳ ላይ ትምህርቶችን መማማር ይቻላል ስድብ የሌለበት ነቀፋ የሌለበት ተንኮል የሌለበት ጥላቻ የሌለበት መወያየት ይቻላል ከዛ ውጪ ግን ይሄን ስላልክ ይሄን እናደርጋለን ማለት አግባብነት የለውም በቅንነት እንድትረዱ ፈልጋለሁ ሁላችንም ከእፎይ ጎን መቆም የጀመርነው ዋንኛው መሰረት ሃይማኖቱ ላይ ተገን ያደረገ ጥቃት በገዛ ሰዎቻቸው ተፈጽሟል ለምሳሌ የመጀመሪያው የአንተን ፎቶ ለጠፌ ይሄ ሰው ወንትድ ነው ብሎ ለማለት ማነው ስልጣን የሰጠኝ? አንድ ግለሰብ ይችላል እንዴ? አይችልም። ስለዚህ ወንጀል ነው። የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው። ስለዚህ የሰው ነፍስ ሊያጠፋ ነው የመጣው ስለዚህ አልቃወ እቃወማለው ይሄን ነገር አልደግፍም። ስለዚህ በዚህኛው አቋሙ ከፎይ ጎን ነው የሚቆመው። ማንንም ሱሱ መንካት አይችልም። እንቀጥል ከቤቱ ሄደክ አስራ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ናት። የህግ አካል ነው። የህግ አካል ነው። ትጠቁማለ። ስጠቁምም ለህግ አካል እንጂ ሚዲያ ላይ አውጥተ የሚገባበትን የሚወጣበትን መንገድ እየቀረስክ አይደለም፣ ምሰጠው አይደለም፣ ህዝብ እያነሳሳ አይደለም። ስለዚህ እነሱ ቤት ለመስበር ነው የሄዱት። በምን አይነት መንገድ እንዳመለጠ ምን ማድረግ እንደሚችል እንደነበረ፣ ከዛው ደግሞ ከነበረበት ቦታ ተፈናቅሎ ወደ ሌላ ቦታ መጥቷል። የህግ ከለላ ራሱ ሲላል አላገኘም፣ አይደለ ህግ መጠበቅ አለበት። እሱን ግን ከህግ በላይ የሆኑ ህግን በእጃቸው ያደረጉ ሰዎች ህግ ለመስጠት ሄዷል። መግደል። በሚዲያ ላይ አንድ ቪዲዮ ተመልክተን ብንመጣ ደስ ይለኛል። እስኪ ያው ስለ ግድያ ያወሩበት ነው። ተመልክተን እንምጣ። ካልሆነ ግን ወላሂ ራስ እንዴ፣ ስንት ሙስሊም ወልታለሁ። ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ እንዴ እንደዚህ አይነት ጂሀድ እኮ ነው። በቃ ምንም አይደለም እኮ። ታዲያ ሰው በስንት ነገር ይሞት የለ? እንደ በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር። በቃ ችግር የለውም፣ ሁሉ ነገር ምንም ችግር የለውም እኮ። እዚህ አሁን እኔ ባለውበት ከተማ እንኳን ሀያ ምናምን ቤተ ክርስቲያን አለ፣ ችግር የለውም። ሀያ ቤተ ክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል፣ ሲጀመርም ምንም እንፈራውም ነገር የለም እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ቅርባችን ነው። ኪዳነ ምህረትም ብለው ምንም በለው እዚሁ ነው እንትን እምንልላቸው አየሁ አይደለም በቃ በዚህ ልክ ነው ያገኘ ገጀራ ሳ ቁረጠው ፍለጠው ምናምን እያለ ሰጠ ነበረው። ስለዚህ ብቻውን አይደለም እንዴ አንድ ሰው ተሰዶ አልመጣ፣ የኢትዮጵያ ነዋሪ ነው ቤተሰቡ ከተፈለገ አራሾ ከተፈለገ በህግ አግባብ መጠየቅ ይችላል። መክሰስ የሚችለው ክፍል ይከሳል። እስቲ ስለ ሃይማኖት ልነሳና ልክሰስ ቢል እንኳን አንተ ላይ ለሚፈጸመው ነገር አንተ ተነስ ልትከስ ትችላለህ። በተቋም ደረጃ ነው የምትከሰው። የሃይማኖት ጉዳይ በተቋም ደረጃ ትከሳለህ። ይህ ነገር ይታይ ብሎ ወደ የሚመለከተው አካል ደርሰው አስገብተው የሚመለከተው አካል ማስፈጸም ይችላል። አሁን ግን እየሆነ ያለው ምድረው በግለሰብ መፍትሄ መስጠት፣ በግለሰብ መግደል፣ የግለሰብ ዛቻዎች። እንዴ የራሱ ፔጅ ላይ እኮ አይተናል። ገጀራ ይዘው ምናምን ገብተው ቆራርጣለሁ፣ ፈላልጣለሁ። አንድ ወር ሁለት ወር ሆኖ ታልኩ። ይሄ ጉዳይ ከተጀመረ ዛሬ ነው እንዴ የተጀመረው? ከሶስት ወር ከሁለት ወሩ በፊት ነው ሚዲያው ላይ ገብተው ሰው ይሄ ሰው ተረጋግቶ ያወራል ብለው ይጠብቃሉ። ሶስት ወር ሙሉ የግድያ ዛቻ እሱ ወደ ክፉ ነገር እንዲገፋፋው ሃይማኖቱን እየሰደበ እያንቋሸሸ እኔን አክብረኛ አውራይ ቢልና ቢጠብቅ የማይመስል ጉዳይ ነው። ሰው ነው እሱ፣ ሪያክት ላደረግ ይችላል። እነሱ አክሽን ወስዷል፣ እሱ ሊመልሶ ይችላል። እነሱ ባንቋሸሹት፣ ትልቅ ሊያንቋሸሽ ይችላል። ለዚህ ጉዳይ ምን ሊሆን ይችላል ማለት ነው? የት ነው እንደዚህ ሆነናል ብሎ ሲያቀርቡ መከላከያ ያቀርባል። ያ መብት ነው። ሁላችንም በዚህን ሰዓት ላይ ከነሱ ጎን ልንቆም እንችላለን። በህግ ከሄዱ ይሄዱ፣ እገሉዋለሁ ካለ ግን እኔም ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህ ይመስላሉ። ለብዙ ሰዎች መዳረስ አለበት እና ይህ ቪዲዮ ዝም መባል የለበትም። ለብዙዎች መዳረስ ስላለበት ላይክ፣ ሼር ስናደርግ ነው እና ለብዙ ሰዎች የሚዳረሰው። ኮፒ ሊንክም አድርጉት። ይህን ቪዲዮ በሌሎች ቪዲዮዎች ተመልሰ መምጣታችን አይቀርም። የእፎይ ጉዳይ የእኛ ጉዳይ ነው። እስከ መጨረሻው ድረስ አብረነው ነን፣ ከጎኑ ነን። እስከ መጨረሻው ድረስ አብረናይን እና በሌሎች ቪዲዮዎች እንገናኛለን። እስከዛው ድረስ ሰላም። እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ክርስቶስ ፍቅር ማን ይለየን? ክርስቶስ ፍቅር፣ ስደት፣ መከራ፣ ፍራት፣ ሴፍ ማን ማን ይለየን ይችላል